ምንም ነገር ቢፈጠር ከጎኔ እንደምትቆም አምናለሁ። እመነኝ ደሉላ ስል ፈራ እችላለሁ ግን ደግሞ ከሀዲ አይደለም። ምንም ነገር ቢመጣ ከጎኔ የብሩክ ወንድም ነኝ። ያለህበትን ንገረኝ እኔ እመጣለሁ። ምን ነው ባለፈው ረሳኸኝ እንዴ ማትረባ

ሰላም ጭዋጭ፣ ለማንኛውም መልስ ካለው ያዩሽ መድብል ምንም አይፈጠር። ሁሉም እኛ እንዳሰብነው ሆኖ ወንድማችን እናገኘዋል። መድብል የብሩክ ወንድም፣ የወንድሙ መከታ ጀግና። የእውነት እንደ መድብል አይነት ወንድም እንዴት ነው ደስ የሚለው ጋይስ! ጀግና ወንድም እንደዚህ በቃ እንጂ አሞተ ኮስ ታራአ የተናገረውን በተግባር የሚያደርግ ጀግና ወንድ ማለት እንደ መድብል ብቻ ነው። ለእኔ ጀግና መድብል ነው፣ እውነት ማለት ነው። ዝናን ተውት፣ ዝናን ብጉራ ጉራ ነው። እውነት ለመናገር እንደ ቆመቱ እንደንትኑ ወንድነቱ በቃ በጉራ የተሸፈነ ስለሆነ የዝና ወንድነት የከሰረ ነው ማለት ነው። የሞገስ ደግሞ ወጥር ወጥር ንጥር ንጥር ነው። ቢቸግር አለ አይደል? ቢቸግር ትላላችሁ እንግዲህ ዛሬ መድብልና ዝና በድጋሚ ፊት ለፊት ተገናኝተዋል። ድሉ የማን ይሆን የመድብልና? መድብልን ለኔ ያላችሁ እስኪን ያችሁ ነው። እስኪ እንዳንተ ምን ትላላችሁ? እኔ መድብል ነው እንዴ ቀላል፣ ይዘርረዋል እንዴ ዝናኮ በቃ ዝም ብሎ ፊት ለፊት በቃ የሆነ አለ አይደል በስሜት ነው። መድብል ደግሞ በጥበብ ነው የሚሰራውን። በቃ ይችላል እኮ ዝናም እኮ ይችላል። ጋይስ ግን የዝና እንትኑ ሸፍኖበታል። ጉራው ይሄ በቃ አለ አይደለ ዝም ብሎ በቃ ምን ብዬ ልንገራችሁ ጋይስ የሆነ ግንፍል ግንፍል ስሜቱ ያሸንፈዋል። መድብል ደግሞ ስሜቱን ጥጥት አድርጎ በቃ በወንድነት በወኔ በጀግንነት የተሞላ ፊልማ ነው የሚያደርገው ማለት ነው። ስለዚህ አሸናፊው መድብል ነው። እናንተስ ሀሳብ አስተያየታችሁን በኮሜንት ስጡኝ። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላምታዬ ባላችሁበት ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ ዛሬ የዛሬው ለየት የሚያደርገው መድብልና ዝና ፊት ለፊት የተፋጠጡበት ነው እ ሜዳው ላይ የተገናኙበት ነው እናስ ምን ይሆን ይሆን ምን ይፈጠር ይሆን እንግዲህ አብረን የምናይ ይሆናል ማለት ነው እንግዲህ አቶ ዝና የአበበ ደንበሳ ልጅ እንግዲህ በጉራም በምንም ብዙ ነገሮችን እያደረገ ቢሆንም ግን እየተሳካለት አይደለም እንግዲህ ሚስቱን እንኳ ተጁ ተተነጠቀ። አንድ ቀን አላድርም ከሷ ውጪ ህይወቴ ያልፋል ሲል የነበረው ወንድ ይሄው እስካሁን ሚስቱን ለዛውም ለሚንቀው በጣም ዝቅ አድርጎ ለሚያየው በሚያየው በሞገስ እጅ ሚስቱን ሉላን ያክል ቆንጆ ከተነጠቀ ወራት እለታት አልፈው ወራት በቃ ብዙ እለታት ተቆጥረው ወራት አልፈውታል ማለት ነው። በዛም እንግዲህ ብዙ ነገሮችን ሞክሮ አልሳካለት ብሎ ቁጭ ብሏል ማለት ነው። አሁን ላይ ያለበት ሁኔታ የተስፋ መቁረጥ እገላለሁ ብሎ ብዙ ነገሮችን ቢያቅድም አልተሳካለትም። በሁለተኛ እሞታለሁ፣ ይግደሉኝ፣ እሷን ተቀምቼ ዝና ዝና አበበ ደንበሳ የአበበ ደንበሳ ልጅ ሚስቱን ተቀምቶ እንዲሁ ቁጭ አለ ከመባል ከስሜ ከምግባሬ ከኒንትን አያንስም። ስለዚህ ብሞት ይሻለኛል ብሎ ሞትን መርጦ ቢመጣም ፊት ለፊት የሚገለው ሰው ጠፍቷል ማለት ነው። ምክንያቱም ሁሉም ሰው መኖር የሚፈልግ ስለሆነ። በነገራችን ላይ ዛሬ ዝና ማለት ነው እንደዚህ ፊት ለፊት ፊልሚያው ላይ ይገጥማል ብዬ አላስብም። ለምንድ ታውቃላችሁ ጋይስ? መድብል አስቦ የሄደው ቀድሞም የነገረው እንደመደረስኩኝ ሌላ እርምጃ ወስድ ያለው ብለን እንዳታስብ። ምክንያቱም የምናወራቸው ብዙ ነገሮች አሉ። በዛ ላይ ደግሞ ይሄን ነገር ሳታደርግ ብትቀር እድሜ ልክን የምትጸጸጥበት ነገር ስለሚሆን እንድትረጋጋ ሆኖ አስጠነቅቃለሁ ብሎ ነው የነገረው። ና፣ ምንድን ነው የፈለከው? ምንድን ነበር የፈለግከው? ምናም ብሎ ማለት ቀለል አድርጎ መጠይቁ አይቀርም። በዛ መካከል ደግሞ መድብል በደንብ ይነግረዋል። እሱ ምንድ ነው የሚያውቁትን ኢንፎርሜሽን ሉላም ነግራቸዋለች? ማሌትም እንዲሁም ኤፍራታ በሰጠቻቸው መረጃ መሰረት እንትና ዝና የሚሰራው ህገ ወጥ በጣም አደጋ ያለውን ስራ ነው። እሱንም ደግሞ ከሚሰራቸው ጓዶቹ ጋር ጭምር ያቃቸዋል ማለት ነው። እሱም እንግዲህ ይሄ ማነው ማን ሞሲሳ የተባለው ሰውዬ እና ዝና አንድ ላይ እንደሚሰሩ ኢንፎርሜሽን አለው ማለት ነው መድብል ሶ ከእነሱ ጋር እንደሚሰራ የሚሰራው ስራ ደግሞ እንደዚህ አይነት የወንጀል ስራ እንደሆነ ያንን ነገር ሲነግረው በእርግጠኝነት መድብል በጣም ነው እንትና ዝና በጣም ነው የሚደነግጠው። ሶ የሚፈልጉት እነሱን በዛ እንዲደነግጥ ነው። ያን እንዲንግጠው ብሩክ ያለበትን መረጃ ማይሰጥና የብሩክን ሁኔታ ማያሳውቃቸው ከሆነ ለሕግ አሳልፈው ባላቸው ሌላም ተጨማሪ መረጃ እንዳላቸው ሁሉ ተናግረው ይህን ሲነግሩት ዝና በእርግጠኝነት ይደነግጣል። የሚፈልጉት እነሱ ደግሞ እሱ ነው። ከደነገጠ ደግሞ ሌላ መረጃዎች አሉን። ስለዚህ እስከዚች ዕለት ድረስ ወንድማችን ማታመጣጃችን ማታስገባ ከሆነ በራሳችን መንገድ እኛ አሳልፈን አንደኛ ለሕግ እንሰጣለን፣ ሁለተኛ ደግሞ የራሳችንን እርምጃ እንወስድ አለን ስለሚሉት የዚህ ሰዓት ዝና በጣም ነው የሚናደደው። አንደኛ ማለት ይሄን ነገር አሳልፋ እንደሰጠቻቸው ያ ቃል ማለት ነው። ሁለተኛ ደግሞ እንዴት ከዛ ማን ሞሴሳ የሚባል ሰውየ ጋር እንደሚሰራ ማናወቀ ብሎ ራሱን በጣም ነው የሚወቅሰው። መረጃዎቹ ሚስጥሮቹ እንዲወጡበት በጣም እናደዳል ማለት ነው። በጣም ከሚባለው በላይ ነው የሚናደደው። ስለዚህ እሱ ደግሞ ለነሱ ለነመድብልና መድብልና ሞገስ በጣም ሀሪፍ ቻንስ ነው ምናልባች እሺ፣ ብሩክን እሰጣችኋለሁኝ ወይ ብሩክ ያለበትን ፎል ስጣችሁ ሚስቴን አምጡ መልሱ ብሎ ሊደራደር ሁሉ ሊሞክር ይችላል። እሱ ደግሞ አይሆንም ሞገስ እዚህ በባለፈው ራሱ ያሳለፈው በመስጠቱ በጣም ሲጸጸት የነበረ ነው። አሁን ላይ ደግሞ መድብል ሉላም እንድትሄድ አይሰጠውም። ስለዚህ ያለው አማራጭ ዝና እዚህ ጋር ክስም ይላል ብዬ ተስፋ አድርጋለሁ እናንተስ ምን ትላላችሁ ሀሳባችሁን አስቀምጡልኝ ሌላ እንግዲህ ሉላና ሉላና ዳጣ አሪፍ ጊዜ እያሳለፉ ነው ምክንያቱም ሞገስ ወደዚህ መድብል ጋር ለዚኛው ስራ ሲመጣ ለመድብል ለሉላ ዳጣን አስቀምጡላት ነው የመጣው። ምክንያቱም ብቻዋን እንዳትሆን እንዳይደብራት ማለት ነው። እንግዲህ ከቤት ወጥተው እየተዝናኑ በነበረበት ሰዓት ላይ ዳጣ እንግዲህ አውቃ ሆነ ብላ እንደምትፈራ ታውቃለች እና ዝና ዝና ዝና መጣ ስትላል በቃ በድንጋጤ መሬት ነው የወደቀች ሉላ ማለት ነው። በጣም ነው የደነገጠችው። ከዛም እንግዲህ ይቅርታ ምናምን ብላት በግድ ተነስተው ወደ ቤታቸው ገብተዋል ማለት ነው። ሌላው እንግዲህ ማህሌት ቤት ውስጥ ያው እንግዲህ እየተናዘዘች እስካሁንም ተቀምጣለች። ሊፈቷ ታስበው ነበረ፣ ግን ከተፈታችና ማሌት ከሄደች ደግሞ ይህን ኢንፎርሜሽን እንደነገሯት ስለ ብሩክ ብዙ ጥያቄዎች እንደተጠየቀች ስለምትናገር ማሌትና ዝና እንዲህ ላይ ሆነው ብዙ ነገሮች ሊያጠፉ ስለሚችሉ ያላቸው አማራጭ ማሌትን እዚሁ አስሮ ማቆየት ሆኗል ማለት ነው። ሌላው እንግዲህ ምሳሌ አባቴን እያለች ድጋጋሚ ተደጋጋሚ ጥያቄዎችን እየጠየቀች ትገኛለች ቅድስቴም ማለት ነው። ቅድስቴም እንግዲህ አጎትሽ ይነግርሻል ተረጋጊ ያልቻት ነው ማለት ነው። እንትና የፍራታ ደግሞ እንግዲህ እበላለሁ ብላ ተበላች። እንግዲህ አረ ወይኔ ነው ዝና ግን ይመጨው ተቅለለልና አድርጎ በደምብ አላጎረሳትም። ሲቀጥል ደግሞ ዋጩ ዋጩ አላለም። ዋጩ ወይኔም በታሪው ደግሞ ጥሏት ብሩን ቤላው ላይ በትኖላት መሄዱስ መጋጥም ተናደድ ታውቃላችሁ። ልክ መድብል ሲደውልለት ሲናደድ ፊት እኮ ኢንፎርሜሽን ልትነግረው መረጃ ሊቀበል ነበር አመጣጡ። ግን በኋላ ሁሉንም ነገር ረሰው እና ወደ ቤተሰቦቻችን። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስኪ ማነው አሸናፊው? ማነው ተቸናፊው? በእርግጠኝነት በቀጣይ ብሩክም ያለበትን እምናውቅ ይሆናል ብዬ ተስፋ አደርጋለሁኝ። እስከዛ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ጠብቁን። መልካም ጊዜ።